እንዴናችሁ እንዶችዬ ሰላም ናችሁ ወይ ደህና ናችሁ ወይ? የሁላችሁም ጥያቄ የሆነውን ስለ ፍሪጅ መቆጣጠሪያ ዛሬ ለመመለስ ነው እና ብዙ ሰው አሳይኝ ምንድ ነው የሚለው፣ የምትቀየረውስ ምን አይነት ና ከውስጥ ስንት ብር ነው፣ እንደዚሁም ደግሞ ፍሪጅ ይሄ ምንድን ነው የሚባለው የቴሌቪዥን ማስቀመጫውነ ስንት ነው የገዛሽው ቲቪ ሽ ስንት ኢንች ነው ምናምን እያሉ ብዙ ሰው ይጠይቀኛል። ስለ ሶፋ የሚጠየቁ ሰዎች አሉ። ያው ሶፋይም በጣም በተደጋጋሚ ቪዲዮ የሰራሁበት ሶፋ ስለሆነ ሶፋው በጣም ትልቅ ነው። በተደጋጋሚ በጣም ብዙ ቪዲዮዎች ነው የሰራሁበትኝና ስለ ሶፋው ስንት ነው የገዛሽ ለሚለው ከሆነ 83 ሺህ ብር። እንግዲህ ሁላችሁም እንዳቅማችሁ ማሰራት ትችላላችሁ። እኔ ሳሎኔ ሰፊ ስለሆነ ነው በዚህ ሳይድ ያሰፋሁት። ያሰፋሁት ነው የሚባለው ያሰራሁትና እንዳቅማችሁ ከ ሰላሳ አምስት ሺ ብር ጀምሮ አለ። ማሰራት ትችላላችሁ። ግን እኔ አሁን ከዚህ ቤት ላይ አስቧችሁታን የ ሰላሳ አምስት ሺ ብር ሶፋ ያቺ ትንሿ ብትገባ ዶሮ በጋ ነው የሚሆንበትና ለዛ ነው ሳሎን ይዋለለ እንደገና ሶፋ አጭር ይሆንብኛም ብዬ ዝም ብዬ አልበላም አልጠጣም ብዬ ሁሉ ነገር ይቅርብ ብዬ ይሄን የገዛሁት ና ስለ ፍሪጅ የምጠይቃችሁኛ ፍሪጁን የገዛ ነው አርባ ስድስት ሺ ብር ነው። ሶስት መቶ ስልሳ አምስት ሌትር ነው። ባለፈው በሊትር ምተሳስቼ ነበር ይመስለኛል። ያው እንግዲህ ቪዲዮ ላይ ስሰኑ አንዳንድ የተሳሳታላችሁ እና ተረዱኝ። ሲቀጥል ደግሞ ይሄ ጋቶ የሚለው የፍሪጅ መቆጣጠሪያ በጣም ብዙ ሰው ይጠይቀኛል ና ይሄ ጋቶ የፍሪጅ መቆጣጠሪያ የተገዛው ስድስት ሺ አምስት መቶ ብር ነው። ይሄኛው ጋቶ የሚለው እሱ ያቺ ሶኬቷ ጋ የተሰካው የጋቶ የሚለው የፍሪጅ የመቆጣጠሪያውን ሶኬት እዛች ጋር ሰካናትና ከዛ በኋላ ነው እንግዲህ ፍሪጁን ይሄኛውን ፍሪጅ የፍሪጁን ገመድ አመተና ፊት ለፊት ላይ ሰካ ነው። ቀጠልና ደግሞ የአዳፕተሩን ሶኬት ከኋላ ላሳያችሁ በደንብ አርጌ እንድታውቁተኝ። ከወዲ እዚህ ጋር እንደምታዩ መሰካኪ ያለ ከዚህ ጋር መሰካት ትችላላችሁ። እኛ ግን ፍሪጁን ፍሪጁን እዚህ ላይ ነው የሰካ ነው። ይቅርታ ፍሪጁን እዚህ ላይ ነው የሰካ ነው። የሶኬቱን ገመድ ደግሞ እዚህ ላይ ሰካ ነው። የሶኬቱን ገ የዚህን የሶኬቱን የማከፋፈያውን ገመድ እዚህ ላይ ሰካ ነው። ከዛስ ምን ይሆናል? ይሄ ማከፋፈያው አይደለም፣ ይሄ የፍሪጁ ገመድ ነው። ስንፈልግ ደግሞ ቲቪውን ይሄኛውንና የቲቪው ሌላ ገመድ አለው፣ ሁለቱን እዚህ ላይ እናደርገዋለን። ከዛ በዚህ በጋቶ ሁሉንም ሼር እናደርጋለን ማለት ነው። ተግባባን? አሁን ሁሉንም እየወሰድ ያለው ፍሪጅም የሚወስደው ቴሌቪዥንም የሚወስደው እኔ ቡናም ሲፈጭ ሆነ ምንም ሆነ የምወስደው ከዛችኛዋ ከማከፋፈያዋ ነው። የማከፋፋያዋ ሶኬት ደግሞ ይኸው እዚች ፊት ለፊቱ ጋር ሰክተናት አኔችም ማለት ነው። የጋቶውን ሶኬት እዛ ጋር ሰካል እንዳልኳችሁ። ከዛ ቀጠልንና ደግሞ የማከፋፋያዋን ሶኬት ዚች ጋር ሰካል ከዛስ ማከፋፋያዋ ላይ ፍሪጁን የፍሪጁን ደግሞ የፍሪጁን ገመድ ደግሞ ማከፋፋያዋ እዚች ውስጥ እዛች እቺ ማለት ነው እዚች ጋር ማከፋፋያዋ፣ ይሄ ፍሪጁ ነው። የቲቪውንም ስንፈልግ እዚ ላይ እንሰካለን፣ ስንፈልገው ስንከፍተው። ግን ይሄ ጋቶ ግን የራሱ ገመድ ይሄ ነው፣ እዚ ጋ ነው ፒዩዝ ምንድ ናት፣ በአረበኛ ምንድነው ምትባለው? ምናምን ታብያለ። ፒውዝ ይቺ ናች። ውስጥ ያለችውን ከፍታት ነበረ፣ ግን ፍሪጁ ያቆማል፣ እንዲች ስትከፈት ማለት ነው ትንሽዬ አምፖል የምታህላለች እሷ ደግሞ ምንድ መሰለቻች፣ ቆይ አለኝ የገዛው አሳያችኋለሁ። ይሄኛው ጋቶ ሁለት መቶ ሀያ የሚለው እና እዚህ ጋ ኦፍኦን የሚለው ላይ ቀይ ካልሆነ አይሰራም፣ ተበላሽቷል ማለት ነው። ብዙ ጊዜ ምን ሸጎዳ ይመስላችሁ እኔ ከዚህ በፊት በደንብ አርጌ ላስረዳችሁ። ይሄ አይበራም እና ይሄ ይበራን ከዛ አጋጣሚ ቤት ውስጥ ወንድሞች የሉ ባለቤት የለም ማንም ሰው የለምእና እኔ ይህንን ልብ አላልኩትም። ሲበራ ነበር ኖርማል እንደማንኛውም ቀመሰለኝ ቀን መሰለኝ፣ ግን ይሄኛው እየበራ ነው። ከዛ ለካ ይቺ ፒውዟ ይቺ ተበላሽታ አምፖሏ ተቃጥላለች። ማብራት በጣም ጨምሮ በሚመጣበት ሰዓት እዚህ ላይ ፍሪጁንም ቴሌቪዥኑንም የሚትቆጣጠረው ይቺ ፒውዟ ናት። እዚህ ውስጥ ደግሞ የሆነች አምፖል አለች። ልክ እንደ ማንኛውም አምፖል እንደዚህ እንደ ቤት አምፖል እንደምንሰካው አምፖል እዚህ ውስጥ አለች። ይቺ አምፖል ራሷን መስዋዕት ታደርጋለች። ይቺ ማለት ነው ፊውዝ የምትለው እና ይቺ እንዲህ ስትከፈት አምፖል ትንሽ ይ አምፖል አለች። ያችን አምፖል እዚህ ውስጥ ነው የምንቀይራት። አሁን እኔ በቅርብ ስለቀየርኩት አሁን መክፈት አልችልም፣ ግን በደንብ አርጌ አምፖሏን አሳያቸዋለሁ። አንዱ አምፖል ሀያ ብር ነው የምትገዛው ሶስት አራት አምፖል ገዝታችሁ ታስቀምጣላችሁ። ከዛ ምን ታደረጋላችሁ? ይችኛ ኢትዮጵያ ይዟ በተበላሽ ሰዓት በጣም ቀላል ናት። ይችን ፍትተ ታረጉና አምፖሏን ትሰኩና መልሳችሁ ታጠብቁታላችሁ። እና የምልላችሁ ፈልግን ይሄ አይበራም፣ ይሄ ብቻ እየበራ እኔ ደግሞ እየበራ መሰለኝና ከፋሲካ አይምን ጾም ከመግባቱ በፊት ስለነበር ስጋ ፍሪጅ ውስጥ ነበረ አትክልትም ነበርና ፍሪጁ ምንም ቀዝቅዞ አልቀዘቀዘልኝም። ከዛ ክፍት አድርጌ ሳይሆን እንዳለ ሁሉ ነገር ማምቶ አገኘሁት እና ያ ማለት ምንድን ነው? ይሄኛው አልበራም፣ ይችኛይቱ ትበራለች። ፒውዙ በተበላሸ ሰዓት ይች ነች ዋናዋ፣ ይች ትበራለች። ይሄኛው ግን እንደዚሁ እንደሆነ ቀይ እንደሆነ ነው የሚቀረው የትኛውም ሰዓት ላይ ማለት ነው። ስለዚህ ይችኛይቱ ስትበላ ይችኛይቱ ስትበላሽ ፍሪጁ እንደማይሰራ ማወቅ አለባችሁ። ማንኛውም ነገር ይቺ ቁጥሯ ካልሰራ 220 የምትለው ቁጥሯ ካልሰራች ፍሪጃችሁ እንደተበላሸ ማወቅ አለባችሁ። ይሄ ብቻ ምንም ዋስትና የለውም። ይቺ ፒዩዛ ስትበላሽ ይቺ ነች አትበራም። እና ደግሞ ምን አለ መሰላችሁ ይች ስትቀየር ይች ትበራለች። ተግባባን። ጋቶ ደግሞ በጣም ቆንጆ ነው ኦሪጂናል የተባለ እንግዲህ የጃፓን የምን የምን የተለያየ ሀገራቶች እቃ እየመረጥ ነው የምንገዛው አለ አደለም? ልክ እንደዛ ሀገር እቃ ጋቶ የሚባለው ደግሞ ኦርጅናል እና ቆንጆ ነው ተብሎ ነው። ሲቀጥል ደግሞ ይሄ ከሁለት መቶ ሀያ በታች ከወረደ እንትን ፓወሩን መቀነስ አለብና ፍሪጁ ስለሚበላሽ ከሁለት መቶ ሀያ በላይ ደግሞ ካቀና ሁለት መቶ ሀያ ሶስት ሀያ አራት ሀያ አምስት እያለ ካቀና እንደዚሁም ደግሞ ፓወሩ በጣም ጨምሯንና ይሄኛውን ገመዱን ነቅለን ለአስር ለአስራ አምስት ደቂቃ ማስቀመጥ አለብን ተብለናል። ይሄን የነገረን ደግሞ ይሄንን የገዛንበት ሰውዬ ነው ማለት ነው። ሲቀጥል ደግሞ ስለ ቲቪ ስታንዱ ጠይቃቸው እኛን። እኔ እውነት ለመናገር ቲቪ ስታንዱ ስንት ይገዛ ቲቪው ስንት ይገዛ እማውቀው ነገር የለም የገዛው ባሌ ነው ብያቸኋሉ ቲቪው አርባ ሶስት ኢንች ነው 43 ኢንች ነው። ቲቪ ሲገዛ ዩቲዩብ የሚቀበላል ዩቲዩብ የማይቀበላል። የተለያዩ ሶሻል ሚዲያዎችን ማየት የምትችሉበት ቲቪ አለ፣ ማየት የማትችሉበት ቲቪ አለ። እና የእኛ ቲቪ ሁሉንም ነገር ዩቲዩብ የሚቀበላል። የፈለግነውም ሶሻል ሚዲያን በቲቪ ማየት ይቻላል። እና ያ ማለት የእንትኑ ነው የጥራቱን ነው የምነግራችሁ። የተለያዩ ሀገራቶች የራሱን የሆነ ይቻለ እቃዎቹም ምን አሁን ለምሳሌ ሜድ ኢን ቻይና፣ ቻይና ዝም ብሎ ነው ፎርጂድ እቃዎች የሚሸጠው አይደለ። ግን ቪየትናም፣ ጣሊያ ምናምን የሚባሉ አሉ አይደለ። ልክ እንደነዚህ አይነቶች ስገዙ ቆንጆ ቆንጆ እቃዎች ይሸጣሉና፣ ቲቪም ስትገዙ ምን አይነት ነው ከዩቱብ መቀበል የሚችል ነው ወይም ማይችል ነው ወይ ምናምን ብለው ስለሚነግሯችሁ እንግዲህ እንዳገዛዛችሁ ነው። እኔ ቲቪ ስታንዶ ስንት ነው የተገዘው የሚለውን አላውቅም። ባሌን ያሰራው ግን እኔ ማውቀው ደንበኛችንን የሰራው ከፈለጋችሁ ልጠይቅላቸው እችላለሁ። ቲቪው ስንት ነው የሚለውንም ቲቪውን አላውቅም እንዳልኳቸው ባሌኔ የገዛው ግን ስንት ኢንች ነው የሚለው አርባ ሶስት ኢንች ነው። ፍሪጁን ግን ራሴ ከባሌ የጋጅ ስለገዛትኝ አርባ ስድስት ሺህ ብር ነው ማለት ነው። ሌላ ምን ነበር ልላቸው የፈለግኩትኝ? ሌላው ደግሞ ስለ ፒዩዛ የፒዩዛ ላይት ይች ነች ይች ነች የፒዩዝ ላይቷ ይች ነች ነች ነች። ይቺ ሀያ ሀያ ብር ነው የምትገዘው። እቺን ገዝታችሁ ታስቀምጡና ከዛ በተበላሽባችሁ ሰዓት ያቺ ፒዩዝ የምትለው ስትበላሽ ትፈቷትና እቺን ታስገቧታላችሁ። ይቺ ማብራት በጠፋና ማብራት በጣም ሀይሉን ጨምሮ በጣም ኃይሉን አላሌላ ኢትዮጵያ ማብራት አስተማማኝ አይደለምና አንዳንዴ እየጋግራችሁም እያለ የኤሌክትሪክ ኤሌክትሪክም ምጣድም ሆነ ማንኛውንም ነገር እያረጋችሁ እያለ ፍሪጅም ከፍታችሁ ሆነ ምንም በቃ በጣም ሀይ ሆኖ ሲመጣ ይቃጠላል እና በሚቃጠልበት ሰዓት ይሄ መቆጣጠሪያው የሚያስፈልገው ይቺ ነች ይቺ ነች። ዋና ዋና ይቺ ራሷን መሰዋት ታረጋለች። ይቺ ራሷን መሰዋት ታደ ስታደርግ ከንታዊ ከወደዚህና ከወደዚህ ከወደዚህና ከወደዚህ ይቃጠላል። በጣም ጥቁር ብሎ ይወጣል። ያ ማለት ምንድነው እራሷን መሰዋት አደረገች ይቺ። ከዛ ከተቃጠለ ያኛው ቀዩ አይበራም። ሁለት መቶ ሀያ የሚለው አይበራም። ስለዚህ ምን ታረጋላችሁ? ፒውዙ የምትለውን ፍትት ታረጉና ይችን ውስጥ ታስገቡና ይቺን እንዲህ ስክትትላለች ቅይር ታረጓታላችሁ። በቀጣይ ቪዲዮ የኢትዮጵያ መብራት ስለማያስተማምን ማብራት ጠፍቶ ይሄ ፒውዙ በተበላሸበት ሰዓት ጋቶ ሲበላሽ ስቀይር እንዴት እንደምቀይርና ከየት ወዴት እንደምትቀይራት ውስጡን ፈታተች ያሳያችኋለሁ እና እኔ እንደውም አጋጣሚ ይህንን ላውቅ የቻልኩት እንዴት እንደታውቃላችሁ? በነገራችን ላይ መማማር ጥሩ ነገር ነው። ይች እንዳጠፋብኝ እዚህ ሻንጣ ውስጥ አድርጊ እያስቀመጥኳት ነው እና መማማር ጥሩ ነው። ለምን እንደው ታውቃላችሁ? እኔ ተምሬ ነው የሆነ አንድ ደንበኛ የነበረና ይሄ ተበላሽ ሲበላሽ ማንጠልጠያ ነበረው ከላይ ራሱ እና ሶስቱ ይሄ ሬዲዮ እና ቴፕ ምናምን አለ። አንጠልጥላችሁ ምትወስዱትኝ ልክ እንደዛ ነበረ አንጠልጥዬ ይዤ ሄጄ የነበረው። ከዛ አንጠልጥዬ ከወሰድኩት በኋላ ምን ቢሆን ጥሩ ነው? ሌላም አሁን የማላውቀው ምናምን ደንበኛዬ ባይሆን ኖሮ ይበላይ ነበረ። እንዴ መሲ በጣም ቀላል እኮ ነው፣ ይሄ የተበላሸው ፒዩዝ ነው። እና ይሄን ፒዩዝ ደግሞ እሰራልሻለሁ። ለቀጣዩ ደግሞ ይሄን ገዛዝተሽ ይዘሽ ሂደሽ ቤት አድርገሽ ሲበላሽ ሲበላሽ ይሄን አርገሽ ስሪ ይለኝ ነበር። ግን ዝም ብሎ ማንኛውም ሰው ለገንዘብ ብቻ ይሄ በሙያው ማለት ባለው እውቀት ማህበረሰቡን የማያገለግል ሰው ቢሆን ኑሮ ይበላይ ነበር። እውነት ለመናገር ይህን ይህን ፈታተቻለሁ እና ሁለት መቶ ወይም ሶስት መቶ ወይም አምስት መቶም ሆነ አንድ ሺ ብር ክፈይ ብላይ ግዴታ ነው ከፍዬ ይዤ እመጣለሁ። ለምን እኔ ስለማላቅ ማለት ነው። ግን ይሄኛው ልጅ ይሄ ምንም የተበላሸ ነገር የለም የተቃጠለው ፊውዙና ፊውዙን መቀየር ነው ብሎ አሳየኝ። ወደ አሁኑ መጥቼ ወደ ቤቴ እኔ ቀየርኩኝ ማለት ነው እና እንደዚህ አይነት ነገር ቤታችሁ ውስጥ ሲበላሽባችሁ በቀላሉ መቀየር ይቻላል እና ከእኔ ትምህርት መውሰድ ትችላላችሁ። ግን ሌላ ሰው ዝም ብላችሁ መንገድ ላይ ማንኛውም ሰው ብታሳዩ ይህን ቀይር ያለው ይሄ የተበላሽቶ ብሎ አውቆ ልቅልቅ ያደረጉላችሁና ብዙ ብር ይበሏቸዋልና በቀላሉም ትምህርት ብንጎሳሰድ መልካም ነው። ሌላ ጥያቄዎች ካላችሁ የምትጠይቁ። ዛሬ ምንጣፌን ያኛውን አስቼ ያኛውን ምንጣፍ ቀይር ነው ቀለል ያለችውን ና ያኛው ተለቀቤ በጣም ሌላ የምጠይቁ ጥያቄ ካለ ሀሳብ አስተያየት ካለ፣ ኮሜንት፣ ሸር ላይ አስቀምጡኝ። በቀጣይ ቪዲዮ በሌላ መጣለሁ።